አንደኛ ደረጃ ስለ ሃይሚ ለምንድን ነው፣ ስለ ሃይሚ ለምንድ ነው መጥፎ ነገር ለማውራት የምትሮጪው? ይሄን ነገር መልሱ የሚሰራውን ዛሬ አይደለ፣ ከልጅነቱ። ስለዚ አንቺ ይሄን ያክል ዝም ይፈተሻል። አላወራም ሌላ ቲያች ይል ስለሰማሁ ስለ ሀይሚ መጥፎ ነገር የምታወርበትን አንደኛ ምክንያቶች ምንድን ነው? ሁለተኛ ደግሞ ሀይሚ ማለት ታውቂያለሽ፣ ምን ሴት እንደሆነች። ደግሞ ሀይሚ ማለት ምን የላውራ፣ መልስ ልስጥሽ፣ ልመልስልሻ፣ የምትጠይቂን ጥያቄ ከስር ልመልስልሽ። ሀይሚ ዝቅ ታረጊያታለች ለምትዩ ነገር ሀይሚ ይዛ በመጣችው ቪዲዮ እኔ ስሰራ ዝቅ ያረኳት ይመስላቸዋል። ትናንትና በመጣው ልንገርሽ፣ የጠፋው ጠፋ ነው፣ እሷ አለፈ፣ በቃ አለቀ፣ ያ ነገር አልፏል ኦልሬዲ። ትናንትና በመጣው ቪዲዮ፣ አሁን ላይ ዋንዴ ባለችው ነገር አይዲያው የመጣው እሷ ነች፣ ቪዲዮ የሰራችው እሷ ሃይሚ ይሄን ነገር እኮ እዚህ ዱባይ ላይ እንደዚህ ባታረጊ፣ እሱ ተደባድቦ በካሜራ ተይዞ እሱ እስር ቤት ቢሄድ ምንም ቢሆን ምን ወንድ ነው። አንቺ ግን እዚህ ሰው አታውቂም፣ ከማን ጋር ትሆኛለሽ ነው ያልኩት። ይሄ እሷ አታውቅም ወይ ታውቃለች ማለት አይደለም፣ ልታቅ ትችላለች። እኔ ደግሞ የተሰማኝን ስሜት ነው የተናገርኩት። ይሄ ምኑ ነው ሃይሚን ዝቅ የሚያደርገው ነገር? ይሄን ብቻ መልሽልኝ። ሲጀመር ማለት ነው ልክ ልትልክ ልትልክ ግን ይሄ ይሄንን አንድ አንድ አንድ ዋንዴ እኔ ልመልስላት። ይሄንን እንደ ኢሹ አርገሽ ማለት ነው ርስ አርገሽ ልሰሪበት አይገባም። ምክንያቱም አንድ ሃይሚም ሳታቆ ቀርታ አይደለም ድብና አርጋ ታቋለች። ህጉን ካሜራ መኖርም ሁሉ ነገር ታቋለች። ሁለት ደግሞ ማለት ነው አንተ አንቺ ልትነግራት አይገባም። መጀመሪያም ብሩኬም ብሩኬም ፕራንክ ሲያረጋት ከዛ በፊትም ስለ ሴቶች ምናምን ስለ ሀገሩን እንትን ሲያወሩ ነበር። ሲቀጥል ደግሞ ማለት ነው ልጁም አብሯት ያለው ልጅ ነዋሪ ነው ያውቀዋል ህጉን ሶ እነሱም ሲጀመር ደግሞ እስከ መደባደብም አንዴ ነው የያዘው። ወደው ነው ነገሩ የፈ ያቆሙት አይደል። ይሄን ያህል የተካበደ ነገር የደረሰ ወይም ደግሞ አይለኝ ይሄን ነገር ብለሽ የተናገርሽ እንጂ ይሄን ነገር በክፋት ላይሆን ይችላል የተናገርሽው። ግን ይሄ ነገር ደግሞ ልጅቷ ሳታቆቀርታ አይደለም ያደረገችው። ሲቀጥል ደግሞ ይሄን ያህል የተበጠበጠ ወይም የተረበሸ አይነት ቪዲዮ ተሰርቶ ቢሆን ማለት ስሪ፣ ሀሳብሽን ስጪ። ግን ይሄ ኖርማል ምንም የተፈጠረ ነገር ወደው ነው፣ ወደው ተያዘ፣ ወደው ፊክስ ተደረገ። ምንም ኖርማል ነው። ምንም ማለት ይሄ ሲጀመር ማለት ነው። አንቺ ስለ ካሜራ ሰለምን የሚያገባሽ ነገር የለም። ሲጀመር አላየሽም? እንደሷ ቀድማ ቪዲዮ ላይ ያስረድታል። ሲጀመር ደግሞ አንቺ ሁልጊዜ አራቱን፣ ትላንትና ከአራቱ አንዱ ቪዲዮዎች ውስጥ ማለት ነው ሀይሚ ሁልጊዜ እኔ ትያለሽ። ደረቅ አይደለችም እሷ ብደላላ የምታንቀሳስራም የምፈጥረው በራሷ ነው እኔ እነግርሻለሁ ማለት ነው። ጠንቅቀሽ ታውቂያለሽ ይሄንን። ግን አንቺ ሁልጊዜ እሷን መተቸትና እሷን መሳደብ ሁልጊዜ አታቆሚም አታርፊም። እኔ እነግርሻለሁ ጠንቅቄ ማለት ነው። በነሱ አትስሪ አይደለም? ቆይ ሙትሽን ያዢ። በነሱ አትስሪ አይደለም ግን ሌሎቹ እኔ እጠይቂያለሁ ብለሽ እንደገና መለሰሽ መስራት የጀመርሽ እንጂ በኋላ ቆመሽ ነበር። ብቻ ያስፈልገው ምንም ማንም ሰው ነው የሚሰራው። እኔ ደግሞ ሲጀመር ደረቅ አልልም ብልም ደግሞ እራሷ ሚዲያ ላይ ደረቅ ተብሎ የተባለ ነው። ምንም ችግር የለውም። ግን እኔ አላልኩም ሲጀመር ማለት ነው። እኔ እንኳ ማለት ነው ፍራንኳ ድርቅ ፍራንኳ ድርቅ ያለ ነው ማለት ምንም አይነት ርራ የለውም። አዳምጪኝ፣ አስጨርሽኝ። ብሩኬ ተስፋ ሲቆርጥባት ፊቱ ላይ

ተጠየኩት ጥያቄ መለስኩ። ሌላ ምንድን ነው? ሌላ ሌላ ያስከፋችሁ ነገር ምንድን ነው? ሲ ሲ ሲ አንቺን አይመለከትሽም። ስለ እሱ አድርቅና ሁለቱ ተስማምተውበትና እሱም ፕራንክ ሲሆን አሞርበት በታክሲ ታርጉት፣ ስሚኝ ስሚኝ ስሚኝ ማለት ስለ እሱ አድርቅና፣ እሱ ደግሞ ኦልሬዲ እሱ ፕራንክ ነው ከተባለ በኋላ እሱ ራሱ ባንቺ ልክ አይከራከርም። አንቺ ምን ነሽ? እሷን ድረስ የሚያደርስች ነገር ምንም ነገር ጓል፣ ይሄ ፕራንኩ የራ ፕራንኩ እኮ ነው። ፕራንኩ የሀይሚ ፕራንክ ሀይለኛ ነው። እኮ እኔም እኮ ኦዲዬንስ እንደ ኦዲዬንስ እንደ መሆኔ ነው የተናገርኩት። እኮ እኔ ይሄ ምን ነው ጥፋቱ? ምን ምን ጥፋት አለው? እሺ እሺ፣ ብሩኬ ስና ብሩኬ ፕራንክ ሲያደርጋት ተናገረሽ ማለት ነው በቃ። እሱ እኮ የእሷን ጀግንነት ለማሳየት ነው ቪዲዮ የሰራው እንጂ እሷን ዝቅ አድርጎ አልሰራም። እሷስ የእሱን የእሱን ቀሽምነት ለማሳየት ነው ቪዲዮ የምትሰራው። ቀሽምነት አይደለም ያና ይሄ ይለያያል። ወንድም አፍቃሪ አላውቅም፣ ወንድሜ ነው

ምን ምን ያክል ማለት ጀመር። በእነሱ ቪዲዮ በእነሱ አይዲያ እየሰራሽ አንቺ እሷን መሳደቡ ምንድን ነው? የሚያስደስትሽ ነው ስድቡ ምንድን ነው ነው ስድቡ ምንድን ነው? መች ተሳደብኩ አልተሳደብኩ። እሷን አረጋት ምን አገባሽ አንቺ። ምን አግብቶሽ ነው ሁሌ የማይሆን ነገር የምትናገር ችግር አለብሽ እንዴ? ቆጠሩ የብሩክ ይሄት ስለሆነች ምንም የተናገርኩት ነገር የለም።

አስተያየት ማስጠት ለዩቱብ ወራቻችን ዩቱብ የተከፈተው አስተያየት ለማስጠት እና አንድ ሰው ሊ አስተያየት ለማስጠት ብቻና ብቻ ነው። ድንገር አስተያየት ብታሰጠችው ምኩል አርጋ ነው እንጂ የምሰጠው ሁልጊዜ እሷን ዝቅ እንዳደረገች ነው የምሰጠው። እሺ ቆይ እኔ ልጠይቃት እኮ ነው ጀመራ ማለት ነው። ሱሱ አሁን ሀይሚን ዝቅ እያደረገች ነው። ሀይሚን ዝቅ አድርጋ ነው እንጂ ሌላውን ከፍ አድርጋ ነው የምታወራው ብለሻል። እና አንደኛ ጠሞ እኔ ከዚህ በፊት ተናግረናል። ሱሱ ሙሲነንሽ ማለት ነው ከዚህ በፊት እኔ እና አንቺ ብዙ ነገር ተነጋግረን ብዙ ነገር ፈተናል። ብዙ ነገር ማለት ነው ከዚስለሚ ብዙ መጥፎ ቪዲዎቹን ሰርተሽ አስጠፍቼሻለሁ፣ አይደለ ታገለሽ ይህን ነገር እኛ አሁን እዚህ ጋር ሌላ ነገር ምንም ጭቅጭቅ ምናምን ምናምን አልፈልግም። ነገሮቹ በስነ ስርዓት መፈለግ ብቻና ብቻ ነው የምፈልገው።